ሰላም ጤና ስጥልኝ፣ ውድ አድማጮች እንዴት ናችሁ? እኔ በጣም ደህና ነኝ። ዛሬ በልኡል ባቀረበው ቪዲዮ ነው የመጣሁት። በእውነት ነው የምላችሁ ራሱ ምን እንደምል እንኳን ንግግሬ እንኳን በቃ ቃላቴ ማውጣት ከበደኝ። ይገርማችኋል። በጣም ደስ በማይል ሁኔታ ነው የመጣሁት። ስላሹ የሰማነው ነገሮቹ ደስ አይሉም። እነዚህ ወንድሞቻችን ያሉበት ሁኔታ በእውነት ነው የምላችሁ በጣም እያሳስበኝ ነው። ግን ለማንኛውም እስኪ ይችን ቪዲዮ አይተን ተመልሰን እንምጣ። ድንገት ነው ተነስቶ የጠፋው። ድንገት ነው ተነስቶ ጥፍት፣ በቃ ጥፍት፣ ጥፍት፣ ጥፍት፣ ጥፍት። የኔን ይጥፋ። ጥፍት፣ ምንም አይገኝም። ጥፍት፣ ይገኛል እኮ ማሚ። እንዴት ሆኖ ነው ዝም ያልከው? እንዴት ችለህ ዝም አልክ? ልጅ ወንድምህ እኮ ነው ልጅ። ምን እንዴት ሆኖ ምን አይነት ሰው እኮ ነው? ጥፍት። ሰው ሰው እኮ ነው። ምንድን ነው የምትፈልጉት? ይህኛን ስራ ታቂ ሰው እኮ ነው አሹ እኮ ነው ደግሞ አሹ ነው እኮ ልጅ እኮ አሹ እኮ ነው። ሚኪ ዝም አልክና ጨክና ቁጭ አልክ። ውድ አድማጮቼ እንግዲህ ይሄንን ፊትለፊት የሰማችሁትን ያሹ እናት ንግግር ቃል በእውነት ነው የምላችሁ፣ ተኝቼ የራሱ እየደጋገመ በጭንቅላቴ ይመጣ ነበርና ይሄን ልጅ ያገተው ይህን ልጅ ለዚህ ያደረገው የዚችን እናት ለቅሶና ይህን ድምጿ ራሱ በጆሮ ላይ ነው የሚቃጭለው። በእውነት ነው የምላችሁ። ምን ይሰማዋል የሚለው ነገር በቃ በራሴ ላይ መጠየቅ ጀመርኩኝ ና ተደጋግሜ ሲነጋ ደግሞ ለዚህ ሁሉ ለዚህ ሁሉ ጦስ ለዚህ ሁሉ ምክንያት የሆነችው ባለቤቱ ጓደኛውና የስራ ባልደረባው መሆኑን ሳቅ በእውነት ነው ምላችሁ። በጣም ከሚገባላ በላይነት ተናደርኩት። ተመልከቱ፣ እንግዲህ ማንን ነው የሚታመነው? እኔ ግን ከዚህ በፊት በዘሌ ጊዜ የሰራሁት ቪዲዮ ነበር፣ በዘሌ ወንድማችን በዛች በፍቅረኛው በነበረችው። በእርግጥ ሁሉም ሰው በህይወት ላይ ወልዶ መከብዶ ማየትም ይሄ በፈጣሪ የተወደደ ነገር ነው፣ ያስፈልጋል ግን የማይጠቅም ይጠርቀም እማት ስከሆነች ለምን ህይወቱን ያበላሻል? ከእሷ ጋር ተመልከቱ እንግዲህ የምንሰማውን ነገር በጆሮችን ማመን የሚከብድ ነገር ነው። ዛሬ የሰማ ነው። እስኪ ለማንኛውም ይህችን ቪዲዮ አይተን ደግሞ ተመልሰን እንምጣ። ርቺ ነበር። ደንግጫለው። ሃይማኖት፣ እሺ አሁን ጥያቄን በአግባቡ ምልሽ። ከጴጥሮስ ጋር ምንድነው ግንኙነትሽ? ከጴጥሮስ ጋርማ የባለቤቴ ጓደኛ ነው። ያው ከጓደኛማ ነው እና ቃለን የአሸናፊ ጓደኛ ነው የእናንተ ሁለታችሁ ግንኙነት ምንድን ምንድነው ከዛ ውጭ ምን ሊያገናኘን ይችላል በቃ በባለቤቴ ምክንያት ነው አሁን እየተገናኘን ያለ ነው ባለቤቴ ከጠፋ በኋላ እሱ ጋር እየመጣውኝ እናወራለን ያው እናንተም ስላላችሁ ብቻ ዝም ብዬ እጄን አጣጥፌ ቁጭ ብዬ እናንተ መጠበቅ አልችልም በራሴ መንገድ መሄድ አለብኝ ከሱ ጋር ምንድን ነው የሚያገናኝሽ ምንድነው የሚያነጋግርሽ ምን አምጥቶ ሊሰጥሽን አሸናፊ? ያው በቃ ነገሮችን ለመጨረሻ ጊዜ ያው ስልክም ደውዬ ያነሳው እሱ ስለነበረ በቃ አዲስ ነገርም ካለ በራሳችን መንገድም ደግሞ ማግኘት የምንችለው ነገር ካለ መረጃ ካለ በቃ ለምን ለዋወጥ ነው። በጣም በተደጋጋሚ ጊዜ አሸናፊ ከመጥፋቱ በፊት ከሱ ጋርም ስትገናኝ ነበር። በጣም በተደጋጋሚ ጊዜ ሰሞነኛ ማለት አሸናፊ ሊጠፋ ሰሞን በጣም በጣም ያ ለምን ነበር ሲሆን የነበረው አንድ አሸናፊ አካውንት ላይ ወደ አምስት ሚሊዮን ብር አንቺ አካውንት ላይ ደግሞ ወደ 1.5 ሚሊዮን ብር ለምንድን ነው የገባው? ኬትነስ የአካውንቱን ሊስት አወጥተናል ነው እኛ? እያንዳንዱ አንቺም ለሱም የተላከውን አይተናል። አታችመንቱን በአየን ሰዓት እያንዳንዱ ነገር ሁለቱም አካውንት ላይ የገባው ከአንድ አካውንት ነው። እነዚህ ሰዎች ማናቸው ናቸው? ማነው ገንዘብ የላከላችሁ? ከዛ እሺ ምንድነው እንዳደረግላችሁ የምፈልጉት አልኳቸው። ከአሸናፊ ጋር ከባለቤቴ አሸናፊ ጋር ከሚሰሩት ከዛ ከክሮ አንዱ ሰው እንዲገደል እንፈልጋለን፣ እንዲቀጣ እንፈልጋለን እና እሱን ስራ አሸናፊ እንዲሰራልን እንፈልጋለን። ስለዚህ በዚህ እንዲስማማ ደግሞ አንቺ ባለቤቱ ነሽ ያለሽው እና ይህን እንዲያመቻች አንቺ አግዥን አሉ። አሸናፊ እኛ ውስጥ ካለ ሰው እንዲገደል የሚፈልጉት ሰው አለ እና አሸናፊ እነን ስራ እንዲሰራው፣ አንቺ ደግሞ ይሄን ነገር ልታሳመኝ አሸናፊ፣ አ ያው እንዲገደል ደግሞ የፈለጉት አንተን ይመስለኛል። እና ባሉት ባሉት ነገር መስማማት እንዳለብኝና ካለብለዚያ እኔም መኖር እንደማልችል በጣም ብዙ ማስጠንቀቂያ ሰጡኝ። ከዛ እሺ ብለሽ ተቀበልሽ እ? እኔ አልተስማማሁም። እዚጋ አድማጮቼ፣ ዛሬ ደስ ያለኝ ነገር ልኡል በቃ በደንብ አድርጎ በጥፊ ሲመታት በቅዬ ልቤ ደረሰ ነው የምላቸው። ብዙ ጊዜ ብዙ ጊዜ ያናድዱ ነበረ። ሴት ወንድ ብሎ ነገር የለም። ሴት ወንጀለኛ ከዋድ ወንጀለኛ ሆና ከተገኘች፣ ይህ ሴት ነሽ ወንድ ነሽ የሚባለው ነገር እኔ አይገባኝም ነበር። በእውነት ነው የምላችሁና፣ ዛሬ የእሱ በጥፊ የመታት በቃ የልቤ ደረሰ ነው የምላችሁ። በቃ እንደዛ ነው የሚያስፈልገው። አንዳንድ ጊዜ ሴቶች የሚኩራሩት ለዛ ነው፣ ምንም አያደርገንም ሴት ነሽ ተብዬ የሚባለው ነገር አለ እና ይሄ ነገር አይሰራም። ከስማችሁችን አጭበርባሬ ሌባ መጀመሪያ ቀን ሊፈልጉት ሲሄዱ የሄዱ ቅን ምንድን ያለች ያሸናፊ ነገር ያሹ ነገር አልቆለታል፣ ከም ከራስ ወቃለሁ። ያን ቀን ነበር በዚች ቃል ነበር እኔ የተጠራጠርኳት። ምንም ነገር ሳይሏት እንደዛ ነበር ያለች። ግን ምን ተረዳችሁ? ከዚህ በንግግሯ በሙሉ ከተናገረችው እናትየዋ ከተናገሩት ምን ተረዳችሁ እስኪ ንገሩ በእናታችሁ። እኔ ያሰብኩትን ነገር ልንገራችሁ እንግዲህ ሰምተናል። ያው በሱን አካውንት ብር አስገብት እንዲያስገቡ አስደርጋለች የሷንም ተቀብላለች ግን እሱ ይህንን ዶክሜንት ከተገኘ በኋላ ደብዳቤውን ከተቀበለ በኋላ ምን አይነት ጭንቀት ውስጥ እንደነበረ እንግዲህ የነበረውን ጭንቀት እናትየው ነግረውናል ሲጨናነቅ ማን ግደል አሉ እናትየዋ እኮ አውቀውታል ግደል ግደል ብለው ያልሁ ነገር አለ። ማን ነው የምትገለው ወይስ ማን ሊገለህ ያሰበ ጠይቀውታል። ከተናገረው ከእንቅልፍ ከቀዠበት አንጻር ማለት ነው። ግን ምንድን ምንድነው መሰለኝ እኔ እኔ የሚሰማኝ አሁን ይቺ ልጅ እያስገደደችው ነበር። ለዛም እየሸሸ እናቱ ጋር እየሄደ ነበር። ደግሞ ይህንም የመጣበትን ጉድ ለጓደኞቹ ቢናገር ለወንድሙ ለእናቱ ቢናገር እሷን ሊያጣት ነው። እርግጠኛ ነው እንደሚወዳት ያስታውቃል፣ ባደረገው ድርጊት። እሱ ግን እየተጨናነቀ ነበር፣ ያው በህልሙ ራሱ የቃዠ ነበር። ይቺ ጦስ በሰጣችው ገንዘብ ምክንያት ማለት ነው። ለምን አካውንቱ ጋር አለ። ደብዳቤ የሰጡትን ደግሞ አንብበዋል። እዛ ደብዳቤው ላይ ምን እንደሚል እንግዲህ እስካሁን አልተናገረች። ግን ዝሮ ዝሮ ሚስትን እንገለህብሃለን ብለው ሊሆን ይችላል። ለምን እሷ እንዳለችው እኔን በህይወት ያስጠንቅቀውኛል ብላለች። ዘላ የገባችበት ገንዘቡን ተቀብላለች። ይህንን ከመህንን ሳታደርግ ነግራው ቢሆን ኑሮ እነሱ ስራቸውን መርምሮ ያገኙት ነበር። ተመልከቱ። እኔ ግን ይቺ እና የእሱ ጓደኛ በዛ ላይ ደግሞ ግብረ አባሩ የስራ ባልደረባው ሆን ብለው እሱን እንደዚህ ያደረጉት ለምን ያቃሉ። ምን ያክል እንደሚቀራረቡ ልኡልን ለማጥቃት የመጡበት ዘዴ ነው። ግን ማን ይመስላችኋል? ይህን የሚያደርገው ማን ይመስላችኋል? የምትገምቱት ሰው አለ? እኔ ግን የገመትኩትን ልንገራችሁ። እንግዲህ ይህ የራሴ አስተያየት ነው። ትዜላችኋል የታምራት ያደረገውን አምስት ሚሊየን ለነፍስ የከፈለውን? እኔም ይህም ራሱ የታምራት ስራ ነው የሚመስለኝ። በእርግጥ ሌላ የሚከታተሉት ወንጀለኛ አለ። ግን ይሄ ለምን መሰላችሁ? ይህ የታምራት ስራ ነው ብዬ ያሰብኩት ለሱ ለደም ዋጋ የሚከፍሉ አምስት ሚሊዮን አቤልን ለማጥፋት፣ እዚህም ደግሞ አምስት ሚሊዮን፣ ከዛ ጋር አመሳሰልኩት። በዛ ላይ ደግሞ እንደምናውቀው መጀመሪያ ልኡል ወደ እነሱ ጋር ያዘነበለበትን ራሱ በቃሉ ተናግሯል። አቤልንም ጠርጥሮት ነበር። በድርጊቱ የዛን ጊዜ ለእኛ ይደግፈናል ብለው ሲያስቡ ልዑሉን አስር ጊዜ በማንኛውም በማንኛውም እየጠሩ እየሞሉት ነበር። አሁን ነገሮቹ እየተጣራ ሲሄድ፣ አቤል ልዑል ደግሞ እሱ እንደገና አበበን እየተከታተለ በአንድ በኩል እያስቸገራቸው ስለሆነ እሱን ማጥፋት እንዳለባቸው እንደሚዘጋጁ ድሮ የምጠረጠር ነበር። ይሄ ግን የእነሱ ስራ ነው ብዬ ነው የማስበው። ሌላ ሰው አይደለም። ቆይታ ያላችሁ ነገሩ ዙሮ ዙሮ ሲወጣ ከነሱ ዙሪያ የሚያመልጥ ነገር አይደለም። ይሄ የራሴ ግምት ነው። የእናንተ ደግሞ ምን እንደምትሉ መስማት ፈልጋለሁ። ከዱ በጣም ነው። ሌላ ሴት ይመጣል፣ ችግር የለም። ሴት ይመጣል፣ ሌላ ሴት ይመጣል። እግዚአብሔር ለአንተ ያዘጋጀውን ደግሞ ማንም አያቅ። ስለዚህ ብዙ አትጨናነቅ። ብዙ አትከፋሽ። አመሰግናለሁ። ነገራችሁን በአጭር ጊዜ ነው እና ደግሞ ከዚህም በፊት ብዙ ነገር አውርተናል ከሱ ጋር እና ምንም ነገር ሊደረግለት እሱ ፈቃደኛ አይደለም ማለት እንዲሁ እንኳን እንደ ወንድም ከኛ የውን ነገር እንኳን እናርግለት ስትለው ማለት እኔ ያረኩትኝ ለበጎ ነው ለጥሩ ነገር ነው እንጂ ከሌላ ሰው ለታፈልግ አደለም የሚለው ነገር አለ እና ምንም ነገር ለማረፍ ፈቃደኛ አልነበረም። ስለዚህ አሁንም ቢያንስ እኔ እኔ ደስ እንዲልም ብዬ እንደ ራሴ በራሴ ፍቃድ በራሴ ፍላጎት እሱ ሳይሆን በራሴ ፍላጎት እኔ ስድስት መቶ ሺህ ብር አበረክትለት። ያው እሱ ያደረገልኝ ነገር በብር የሚተመናል ውለታውን በዚህ ከፍላለሁ ማለት አደለም። ምንም ነገር ባረግም የእሱን ውለታ ልከፍል አልችልም። ግን ቢያንስ እኔ ደስ እንዲለኝ ነው ማለት። ከዚህ በፊት ብዙ ነገር ከካሜራ ጀርባ ወርተናል፣ ፈቃደኛ ሊሆንልኝ አልቻለም፣ እሺም አይልም። ግን ቢያንስ አሁን በሰው ፊት ስለሆነ እዚህ ጋር እናቱም ስላሉ ቢያንስ እምቢ አይለኝም ብዬ ነው እኔም ማድረገውን ነገር ከበጎ እንዲቆጥረው ማለት፣ ሁለታ ከመመለስ ሳይሆን እኔም ደግሞ ከበጎ ነገር ቆጥሮት እሺ ብሎ እንዲቀበለኝ ነው ስጦታ በጣም ነይ እኔ የምልሽ ምን እንደምልሽ አላቅም። ይሄ ደጋግመሽ ደጋግመሽ ያው ብርግጥ ከዚህ በፊት ብዙ ነገር ብለሽኛል፣ ግን እኔ ያንን ነገር አልቀበልም፣ ይከብዳል ማለት እኔ የምሰራው ለራሴ ፍላጎት ነው፣ ለመንፈስ እርካታዬ ነው፣ ለህሊናዬ ነው። ይሄን ስራ የምሰራውና ገንዘብ መቀበል በጣም እንጃ። አንዴ ቢይ፣ እንደምነግርሽ አላቅም። ብቻ አዎ፣ ብዙ ጊዜ ደጋግመሽ፣ ያንቺንም ስጦታ አልገፋም፣ ይቀበላል ግን ደግሞ ያው ምናልባት ካልነበራችሁ በዚህ ስድስት መቶ ሺህ ብር ያው አዲስ አመትም እየመጣ ስለሆነ ሁላችሁም ካልነበራችሁ ነዳንን ብናበላበት ምን ይመስላችኋል? በልደት ስም አድርገን ይሄ አድማጮቼ መቼም ይህን ቪዲዮ ምኑና ነው በስተት ነው እንደቀላቀለችው ትሉኝ ትሆናላችሁ። የልዑልን በርዝ ዳይ ሳመጣ ማለት ነው። እንግዲህ ይህንን ቪዲዮ ያመጣውበት ምክንያት አለኝ። ከዚህ በፊት የዚህ ቪዲዮ የታየ ጊዜ ቴመን ብላ ነበረ፣ ልዑልን እቃወመዋለው፣ ይህንን ገንዘብ ለሷ ለበርዝ ዳይ የሰጠችውን እንደዛ ከማድረግ ይልቅ ጓደኞቹ ጋር ሸር ማድረግ ነበረበት፣ መስጠት እንኳን ከፈለገ ብላ ነበረ እና ያን ጊዜ ምኔ በእርግጥ ነው ተስማምቻለሁ። ጥሩ ማድረግ ጥሩ ነገር እያደረገ ቢሆንም ለነዳይ ማብላት ግን በዙሪያው ደግሞ ብዙ ወጣቶችን እንደሚያስተዳድረ እናውቃለን። ብዙ ሰዎች አሉ በገንዘብ እየታለሉ ለእነሱን አሳልፎ የሚሰጧቸው። አሁን ትላንትና አንድ አድማጬ ደግሞ ይሄንኑ ደገመችው። እነሱ እኮ በገንዘብ የሚታለሉት የሚሸጧቸው እኮ እነሱ ገንዘብ አይቀበሉም ከሰው ስለዚህ፣ ሰዎቹ ስለሚቸጋገሩ ወጣቶቹ ለዛ ይዳረጋሉ አለሽ። በትክክል በእውነት ነው የምላቸው 100 ፐርሰንት፣ ከእሷ ጋር ተስማምቻለሁ በዚህ ሀሳብ። እነ ልኡል በዚህ ደረጃ ለሰው ብቻ ነው የምንሰራ ብሎ ሰውን እያሯሯጥ መዋል አይገባም። በእርግጥ ለህሌናቸው ነው የሚሰሩት በዛ ስራቸው ነው እኛም እየወደድናቸው ያለው ነገር ግን ልክ እንዳሁን እንደ ማህሌት ያላት ብዙ ነገር ያላት ለሰው የምትተርፍ እስከሆነች ድረስ እንደ ወንድሟ አስባው አንድ ነገር ብታደርግለት ምን አለበት እሱ ኮ ማሰብ ያለበት ለሱ ለብቻው ሳይሆን ከእሱ ስር ያሉ ሰዎች ስንት ደሃ ሰው ቤተሰብ የሚያስተዳድሩት መኖራቸውን ማወቅ አለበት ይህን በገንዘብ ይስሩ ሳይሆን ሰው ፈልጎ ሲሰጣቸው፣ ያንን ሸር አድርገው እርስ በራሳቸው ቢደጋገፉ የበለጠ ነገር ከመሀላቸው የሚከዳቸው ሰው ይቀንሳል ብዬ ነው የማስበው። በትክክል በእውነት ነው የምላቸው። እያንዳንዳችሁ ቁጭ ብላቸው አስቡበት ይሄንን ነገርና እንደ አስተያየት ስጧቸው። ሂድ ስራውን ሲጀምሩት በገንዘብ መስራት የለባቸውም። ግን ተመልከቱ፣ የራሳቸውም እኮ ወጪ አለባቸው። በዛ ላይ እነዚህ ተቀጥረው ነው አደል ገና ዩቱብ ይከፍለናል ብለው የሚያስቡ ከሆነ ተሳስተዋል። ያ መሆን የለበትም። ሰው ከፍላጎቱ የሚያደርገው አሁን አንድ ሰው እንግዲህ የማህሌትን ነፍሷን ሁሉ ነገሯን የሰጣት መልሶ የሰጣት ይህንን ለሰጣት ሰው ምንስ ብትሰጠው ምኗንስ ብትሰጠው እንዴ ነፍስ የሚሰጥ ቢሆን ተደግሞ ነፍሷንስ ብትሰጠው እንኳን ገንዘቧን እና ሰው ሲሰጠው አመስግኖ ያንንም ሰው ሪኮግናይዝ ማድረግ መቻል አለበት። ለዛ ላደረገለት አልፈልግም ምናምን ሳይሆን ያንን የዛን ሰውነት ጥሩነቱም ደግሞ ተቀብሎ የዛን ጥሩ የሰራው ስራ ሰውም ጥሩነቱን ማመስገን አለበት። ለበማ እንደሚያደርገው ካሉት ግሩፖቹ ጋር ሼር በማድረግ እና ይሄን ነገር በእውነት ነው የምላችሁ፣ ትኩረት ሰጣችሁ፣ በየጊዜው አስተያየት ሰጡ ያንን ብናደርግ የተሻለ ይሆናል ብዬ አስባለሁ። ለምን እንደሆነ መሰላችሁ፣ ይሄ ነገር የተደጋገመ ነገር የመጣባችሁ በገንዘብ እየተካዱ ነው። ሌላው ደግሞ የአቤል አቤል ሰራተኛ የሆነው የሱ በጣም ብዙ አመት አብሮት የሰራው ለሄለን ልጅ ፍቅረኛ ሆኖ ሲያገኘው ምንድነው ያለው፣ አንተ ያገኘውን ነገር ሁሉ በቃ ለመንግስት ለመንግስት ስላለ እኛ እንድንጠቀም አታደርገንም። ተመልከቱ ተመልከቱ ለዛ ነው የከዳው ሰው ያለ ጥቅም ምንም ሰው እንደ መኪና ኮ ያለ ነዳጅ አይንቀሳቀስም ሰው መብላት መጠጣት አለባት የራሱ ተፈጥሮ የሚያስገድደው ነገሮች ብዙ ነገሮች አሉት ወጣት ከሆነ መኖር መፈ ይፈልጋል ስለዚህ ያንን ማሟላት የሚችለው ደግሞ እንደዚህ የተሰረቀ ነገር ምናምን እንደዛ እንደ አቤል ሰራተኛ እንዳለው ልጅ እንዳለው ሳይሆን ግን ሰው በፍላጎቱ ማድረግ ሲፈልግ ያንን ሰው አልፈልግም አልቀበልም ማለት የራሱንም ቢሆን የሌሎቹንም መጉዳት ነው ብዬ ነው የማስበው። እሱ ኮ ቢደራጅ በደንብ ይጠነክር እኮ እንዴ፣ እንዴት ማለት የምችለው አገርን በጉልበት መያዝ ማስተዳደር ይችላሉ እኮ እነዚህ ወጣቶችን እሱ በደንብ በገንዘብ ተደራሽቶ እንትን ቢላቸው፣ እነዚህ መጥፎ በገንዘብ የሚታደሩት ወታደሮችን የመንግስት ድርጅቶችን እኮ ይጥሉልን ነበረ። እነዚህን ወጣቱ ለምን አየናቸው? በስራቸው ንጹህ ልቦና ይዘው ነው የቀረቡት። ስለዚህ እነዚህን በሀቅ መረዳት መቻል አለባቸው። አገርን ለመገንባት ዝም ብሎ በደረቅ አይደለም። ወስዶ ወስዶ እኮ መኪና ነዳጅ ሲያልቅበት ይቆማል። እንደዛ ነው አሁን የነሱ ጉሩፕ እያደረጓቸው ያለው። ለተወሰነ ጊዜ በሞራል ይሰራሉ ይሰራሉ። ከዛ በኋላ ግን ሞራላቸው ይወድቃል። እንደዛ ነው ያ ሆነው ያለው። ስለዚህ ሁሌም ፉል መሆን አለበት መኪናችን እንዲንቀሳቀስ አይደለ? ስለዚህ የእነሱን ፍላጎት ፉል የሚያደርገው ደግሞ አሁን ኢኮኖሚያቸው ማዳበር መቻል አለባቸው። እንዴት ነው ኢኮኖሚያቸው የሚዳበረው? ማለት ደግሞ እነሱ በዙሪያቸው ዲስከሽን መስጠት አለባቸው መወያየት መቻል አለባቸው። ለዚህ ደግሞ ልኡልም አቤልም ዘሌም ማንኛውም በዚህ ስራ ያሉ ሰዎች በኃላፊነት ያሉት ኦፕን መሆን መቻል አለባቸው። ሀሳባቸውን ከግሩፓቸው ጋር ዲስከሽን ማድረግ አለባቸው። ገንዘብ በሚመጣበት ሚንስ መፍጠር መቻል አለባቸው። ካለበለዛ ግን እነዚህ ልጆች ይወድቃሉ። ለምን? ወንጀለኞች በጣም በጣም በጣም ገንዘብ አላቸው። ተመልክቶ እንግዲህ አምስት ሚሊየን ማለት አምስት ሚሊየን ሲሰጡ እንደ አምስት ብር ከቆጠሩት እንግዲህ በባንካቸው ስንት አላቸው? ለአንድ ለአንድ ሰው ብቻ ነው ይሄን የከፈሉት። ግን በስራቸው ደግሞ ስንት ሰው አላቸው? ይህንን ማሰብ ነው ያለባቸው። ይህንን እንዲያስቡ ማድረግ መቻል አለበት። ወንድሞቻችን በኢኮኖሚ ከፍ ማለት እንዲችሉ የራሳቸውን ጥረት ማድረግ አለባቸው። ሰው የሚሰጣቸውን ደግሞ እንደዚህ መሆን የለበትም። የገቢያቸውን ምንጭ ሲያደራጁ ነው ጠንካራው ነው ብለው የሚሰሩት ብዬ ነው የማስበው። ይሄ ነው የኔ አስተያየት፣ የእናንተን አስተያየት በሰፊው ጠብቃለሁ። ይሄ ትልቅ ነገር ነው። ዛሬ ዲስከሽን በሰፊው የሚያስፈልገው ነገር ነው። በጉጉት ነው የእናንተን ሀሳብ ምለው። ይህን ነገር ወደፊትም ደግሜ ደግሜ የምናገረው ነገር ነው። እንዳተሰለችኝ፣ ለምን ይሄ ሲሪየስ ነገር ነው። ለማንኛውም እህት ወንድሞቼ ስላዳመጣችሁኝ፣ በልግም ከልብ አድርጌ አመሰግናለሁ። በሌላ አስተያየት እስከምንገናኝ ለዛሬው በዚህ እሰናብታለሁ ፈጣሪ ሆ